ከመሞት በፊት ቀድመክ አትሞት። በድሮ ጊዜ ሁለት አገልጋዮች ትልቅ ጥፋት ያጠፉና ለፍርድ በንጉሱ ፊት ይቀርባሉ። ንጉሱ የጥፋታቸውን ክብደት ከተረዳ በኋላ ሁለቱንም በሞት እንዲቀጡ ይወስንባቸዋል። ለመሞቱም ሁለቱን መርዝ እንዲጠጡ ያዛል። እናም ለሁለቱም በዋንጫ ተቀጥቶ ይሰጣቸው ግጥም ማድርገው ይጠጡታል። ከሰከንዶች በኋላ ከሰከንዶች በኋላ አንደኛው አገልጋይ እዛው ተንፈርፍሮ ይሞታል። አንደኛው ግን ምንም ሳይሆን ይቀራል። ለካ ንጉሱ ምንም እንኳ አገልጋዩ ከባድ ጥፋት ቢያጠፉም በሞት ሊቀጣቸው አላሰበም ነበር። ይልቁንም ምን ያህል መንፈሰ ጠንካራ መሆናቸው ለመፈተን ሲል ሁለቱን መርዝ ጠጥታችሁ ትሞታላችሁ በማለት ንጹሕ ወይን በዋንጫ እንዲሰጣቸው እንዲሰጣቸው እንዲጠጡ ነበር ያደረገው። ነገር ግን ምንም እንኳን የጠጡትን ንጹሕ ወይን ቢሆንም አንደኛው አገልጋይ ግን መርዝ ጠጥቶ እንደሞተ ሲናገር ልብና መንፈሱ ቀድሞ በመሞቱ ነው ምንም መርዝ በሌለበት ወይ ጠጥቶ የሞተው። ወደኛ ህይወት ስንመጣ ተመሳሳይና በዛኛው በዚኛው በየቀኑ በሚያገጥሙን ጥቂት ውጣ ውረዶች የተነሳ ምንም የማናደርጋቸው ነገር በሌሊቱን ቀድመን እንሞታለን። ችግራችን የቱን ሚያክል የገዘፈ ቢሆንም የፈጣሪና የሚታየ አምላካችን የአላህ ክንድም ከችግራችን ሁሉ የሚያወጣን ውድ ጌታ እንዳለን አንዳንዶቻችን እንረሳለን። አሰላሙ አሌይኩም ወረህመትላሂ ወበረካቱ። እንዲሁም ሰላም ሰላም እያለው ክርስቲያን ገነች ወይ። እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ ልኝ ወይ? እኔ ያለው አልሐምዱሊላህ በጣም ደህና ነኝ። እናንተም ደህና ተሆኑ ተስፋ እያደረኩ፣ በዚያ አጋጣሚ ለዚህ ቻናል አዲስ ለሆናችሁ ዌልካም ብያለው። ላይክ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ከዚህ የተማራችሁት ምንድን ነው በሚለው አይቺው ያው ስለወደድኩትና እናንተም ትወድታላችሁ ብዬ ስላሰብኩ ነው። አንዳንድ ጊዜ ሁላችን ህይወት ሰዎች እስከሆን ድረስ በምድር ላይ የመኖር ሰዎች እስከሆን ድረስ ብዙ ፈተናዎች ያጋጥሙናል ና ከዛ ፈተና እንዴት ነው መውጣት ያለብን ብለን ከማሰብ ይልቅ ቶሎ እንወድቃለን። እና ይህንን ህይወት ደግሞ በብዛት የሚታየው እኛ ስደተኞች ጋር ነው ብዬ አስባለሁ። የሆን ችግር ስናይ ይጨንቀናል ይከብደናል። በተለይ በአሁኑ ሰዓት በጣም ብዙ ከባድ ነገሮች እየተፈጠሩ ከጥሩ ይልቅ መጥፎ ነገር የምንሰማበት ጊዜ ሆኖብናል እና ኢንሻላ ጥሩ ጊዜ የሚመጣበት ጊዜ ይመጣል ብዬ ተስፋ አድርጋለሁ። ሁል ጊዜ ተስፋ ያለን ሰዎች ስንሆን የተሻለና ደስተኛ ሆነን እንኖራለን ብዬ አስባለሁ እና እስኪ ሰዎቹ አይታችኋቸዋል። ቅጣት የተቀጡት መርዝ እንዲጠጡ ነበረ፣ ግን እነሱ የጠጡት መርዝ ሳይሆን ወይን ነበረ ግን መርዝ ጠጥቶ እንደሞተ ነበር፣ አንደኛ አስቦ የሞተው። ብዙዎች እህቶቻችን እዚህ ላይ እዚያ ሀገር ሆናችሁ ብዙ ነገር ሊያጋጥማችሁ ይችላል። በቤተሰብ ክደት፣ በጓደኛ፣ በባል፣ በብዙ ነገሮች ክደቶች ሊያጋጥሙ ይችላሉ በማንኛውም ሰው። እኛ ሰዎች ነንና እናጠፋለን። ሰው ይጎዳናል፣ እኛም እንጎዳለን። ሳናስብም አስበንም ሊሆን ይችላልና ባለን አቅም ከዛ ህይወት እንዴት ብለን እንወጣለን? ምን ማድረግ አለብን? በምን ምክንያትስ ከዚህ ህይወት መውጣት አለብን ብለን ነው ማሰብ ያለብን እንጂ ቶሎ መውደቅ የለብንም ብዬ አስባለሁ። እዚህ ላይ አንዳንድ ሰዎች በቃ ራስ እስከማጥፋት የደረሱ ስንት ነገር እያያችሁ ይሆናል። ፌስቡክም ከማን ከየትኛው ራሷ አጠፋች እንደዚህ ሆነች ሞተች፣ በቃ ይሄ ነው የሚሰማ ያለውና በጣም የሚያስፈራ ጊዜ ነው የደረስ ነው። ጊዜ ሆኖ ሰው ነው እኔ እንጃ ከባድ ነውና ባለን አቅም ግን ሁላችን የራሳችን ህይወት ለማስተካከል ብለን ደፋቀና እያልን እስከሆነ ድረስ ደፋቀና የምንለው ለራሳችን ህይወት ህይወታችን ልኖረው ነው እንጂ ህይወታችን ልንቀጥፍ አይደለም። እና ባለን አቅም ይሆን ነገር ሲመጣልን ምን ማድረግ አለብን ብለን ቆም ብለን በማሰብ ነገሮችን በማስተካከል ይስተካከላል ብዬ አስባለሁ። ያው አንዳንዴ ጨለማ ይሆንብናል፣ የታወቀ ነው። ግን ሰዎች አይደለም ሁሉም ነገር በትዕግስት ማለፍ አለብን። አላህም የሚወደው ትዕግስተኞቹ ነውና እኛም ትዕግስተኞች ሆነን እንሻአላህ ሁሉም ነገር ለማለፍ መሞከር እዚህ የሀገር ሆነ ሴት ልጅ ሆነች በጣም ከባድ ነው። ግን የተፈጠረ ቢፈጠርም ምን ያክል ትዕግስተኛ መሆን እንዳለብን ማወቅ ያለብን ከዚህ ነገር ነው ብዬ አስባለሁ። አሁን ንጉሱ ሊቀጣቸው ሳይሆን ሊያስተምራቸው ነበር ያሰበው ግን የጠጡት ወይን እያለ መርዝ መስሎት ነው ልጁ እዛው የሞተው። ስለዚህ ይሄ ሰው ከመጀመሪያ ሙቶ ነበር፣ ዝም ብሎ ነው ቁሞ የነበረው እንጂ ሙቶ ነበር። እንዴት አንድ ሰው ወይን ጠጡ ይሞታል? መርዝ ነው ስለተባለ ብቻ ነውና፣ እነዚህ እነዚህ ነገሮች ስታስቧቸው አንዳንድ አንድ ህይወታችን ላይ የሆነ ነገር ሲፈጠርብን ለምን ብለን አስበን ለዛ ነገር መፍትሄ ከመስጠት ይልቅ ቶሎ ነው እንወድቃለን ግን እዚች ዱኒያ ላይ ስኖር ደግሞ ሁሉም ነገር ፈተና ነውና ከዚህ ፈተና ለመውጣት ደግሞ ማሰብ መሞከር ያለብን እኛን። ከዛ ደግሞ አላህም ያገዘናል ፈጣሪም ያገዘናል ብዬ አስባለሁ። እርግጠኛ ኔ ደግሞ አላህም አጋዣችን ነው። እኛ የሱ ባሪያ አይደለም ማንም የለለን። ከሰው ሳይሆን ከአላህ ነው መጠበቅ ያለብን። ትልቁ ችግራችን እኛ ሰዎችም እንደሆነ ታውቃላችሁ፣ ከሰው መጠበቃችን የሆነ ሰው ወንድም ይሆን ማንም ይሁን በቃ ያ ሰው ትልቅ ቦታ እንሰጠዋለን፣ በጣም ትልቅ ቦታ። ከዛ የሆነ ነገር ሲጎዳን እኛ እንጎዳለን ከሱ በላይ ተጎድተን የምንገኝ። ግን እመኑ፣ ከነገ ነገ፣ ከነገ ወዲያ ትንሽ ጊዜ ሊፈጅ ይችላል እንጂ እናንተ ናችሁ ከሱ በላይ ከፍ ብላችሁ የምትገኙት። ግን ይሄ ማድረግ የምትችሉት የዛሬዋን ከባዷና ችግሯን፣ ክህደቷን፣ ሁሉም ነገር ተቋቁማችሁ ካለፋችሁ ብቻ ነው። ይሄ ነገር ካላለፋችሁት እንዴት ብላችሁ ለዛ ሰው እናንተ እንደምችሉት ልታሳዩት የምችሉት እንዴት ብላችሁ እኔ በቃ እችላለሁ ብላችሁ የምታልፉት? ሶ በቃ ከሰው ሳይሆን ከአላህና ከፈጣሪያችሁ ብቻ ተስፋ እያደረግ መኖር የመሰለ ነገር የለም። እንደዛ አድርጋችሁ የምትኖር፣ እመኑ ደስተኛ ሆናችሁ ነው የምትኖሩት። ግን ከሰው የምንጠብቅ ከሆነ ዛሬ ቀን ይጎዳናል፣ ነገ መቶ ይቅርታ ይላል፣ ይቅር እንለዋለን። ይቅር በሉ። ግን ለዛ ሰው ይቅር ስትሉ ማሰብ ያለባችሁ ነገ ከነገ ወዲያ ጥፋት ላይ ያጠፋ ይችላል ብላችሁ ውስጣችሁ አሳምኑ። ሰው ነውና ሁላችን ሰው ነን። እዚህ ላይ ሆነን የማይጋጭ ሰው የለም። አይደለም ጓደኛ ምናምና እናትና ልጅ እኮ ይጋጭ አሉ አይደል? አንድ ቤት ስትኖሩ እናት ጋር ሳንጋጭ፣ እንደዚህ ሳንባባ፣ ተኮራርፈን ውለን አናውቅም የሚባል ውሸት ነው የምር ማናችንም ሰዎች እስከሆነ ድረስ እንጋጫለን፣ እንጣላለን። ግን ዋናው ምንድነው ይቅር ማለት ነው ትልቁነት እና ሁላችን እህቶቼ፣ ባህላችሁ ሀገም ትግስተኛ ሁኑ። እንሻላ ነገሮቹ ለማለፍ እንሞክር እስኪ። በጣም የሚያስፈራ ጊዜ ነው ያለው። እንሻላ ሁሉም ያልፋል፣ የማያልፍ ነገር የለም። ስንቱ ነገር ማልፈናል። ጦርነቱ ስንት ኔትወርክ ተዘግቶብን ተጨናንቀን ስንቱ ነገር ወንድሞቻችን አጥተንና ከዚህ ነገር ወጥተን ደግሞ ከስደት ወጥተን ህይወታችን የምናስተካከልበት ያሰብነው ነገር አሳክተን እንሻላ ሀገራችን የምንገባበት ጊዜ ይመጣል። ሁላችሁ ክርስቲያኖችም ጸሎት አድርጉ፣ ሙስሊሞችም ዱ አድርጉ ባለን ሁላችን ባለንበት ሆነ ዱአን ናድርግ ማለት ነው። እና እችን ልላችሁ ብዬ ነው የመጣሁት። አብራችሁን ስለቆያችሁ በጣም አመሰግናለሁ። ስለ አክብራችሁን ስለመጣችሁ ስለምታበረታቱኝ በጣም አመሰግነው ሁላችሁም፣ ጀዛከላሁ ኸይር ብያለሁ። አሰላሙ አሌይኩም ወረህመቱላሂ ወበረከቱ።